መጽሐፈ ጦቢት ምዕራፍ ሁለት ሰባተኛ ሱባኤ በምትሆን በከበረች በዓለ ሀምሳ ለእኔ በጎ ነገር አደረጉ። እበላም ዘንድ ተቀመጥኩ። ፈጽሞ እንደ መሸ ባየው ጊዜ፣ እግዚአብሔርን አስቤዋለሁና፣ ልጄን ሄደህ ከወንድሞቻችን ያገኛቸውን ድሆች ሰዎችን አምጣ፣ እነሆኔ እጠብቀሃለሁ አልሁት። በተመለሰም ጊዜ ከወንድሞቻችን የሞተ አንድ ሰው አገኘው ሬሳውም በአደባባይ ወድቋል አለኝ። እኔም እህል ሳልቀምስ ተነስቼ ፀሐይ እስኪገባ ድረስ ወደ አንዱ ቤት አገባሁት። ወደ ቤቴ ተመልሼ ታጥቤ እያዘንሁ እራቴን በላሁ። አሞጽ በዓላችን ወደ ሀዘን ተድላችን ደስታችንም ወደ ለቅሶ ይመለሳል ያለውን አሰቡ። ከዚያ በኋላ አለቀሱ። ፀሐይም በገባ ጊዜ ሄጄ መቃብር ቆፍሬ የቀበርኩት ንጉሱ የገደላቸውንም ይቀብራልና ስለዚህ ስራ እንዳይገድሉት ይህ ሰው አይፈራምን? ብለው ሳቁብኝ። በዚያችም ሌሊት ኃጢአተኛ ሆኜ በድኑ ስር ተኝቼ አደርኩ። ዓይኖቼ ግን ተገልጠው ነበር። በድኑ ላይ ወፎች እንዳሉ አላወቅኩም። ፊቴ ተገልጦ ሳለ አለዚያ ወፎች በዓይኔ ላይ ትኩስ ፋንዴ እያጣሉብኝ ባይኔ ብልዝ ብጉር ወጣብኝ። እኔም ወደ ባለመድኃኒት ሄድኩ። ነገር ግን የጠቀመኝ የለም። ብቻዬን ወደ ኤልማዲያ እስከሄድ ድረስ አኪ አሮስ ይመግበኝ ነበር። ሀናም በሴቶች ቤት ታገለግል ነበር። ወደ መቤቶቿ ላከች ላከች። እነዚያም አንዲት የበግ ጠቦት ሰጧት። ወደ እኔ በመጣች ጊዜ ትጮህ ጀመር። ይችን ጠቦት ከወዴት አመጣሻት? አልኋት። የተሰረቀ ገንዘብ መብላት አይገባንም፣ ና የሰረቅሽውም እንደሆነ ለጌቶች መልሽው አላት። ስለ ደሞዜ ፈንታ ሰጡኝ አለችኝ። እኔ ግን አላመን ኋትም ለባለቤቶቹ መልሽ ብዬ ከእርሷ ጋር ተከራከርኩ። እሷን መልሳ ምጽዋትህና ጸሎትህ ወዴት ነው? እነሆ በላይ ያለ ኃጢአትህ ሁሉ ታወቀ አለችኝ።